አስረኛው የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ጉባኤው ኮንፈረንስ በአዲስ አበባ ሊካሄድ ነው። ጉባኤው በህብረቱ አባል ሀገራት በየሁለት ዓመቱ ይካሄዳል። ኢትዮጵያን በዘጠነኛው ዙር በዙምባብዌ የተካሄደው ኮንፈረንስ ባደረገችው ውድድር የአስረኛውን ዙር የመንግስት አገልግሎትና አስተዳደር ኮንፈረንስ ለማዘጋጀት መመረጧ ይታወሳል። ኢትዮጵያ የተባበሩት መንግስታትና የአፍሪካ ህብረት የመንግስት አገልግሎትና አስተዳደርን በተመለከተ ያወጧቸውን አጀንዳዎች ለማስፈጸም መንግስት አገልግሎትና አስተዳደር ማሻሻያ ማድረጉ ይታወቃል። ስራን ባህል በማድረግ ምርታማነትን ማሳደግ የህልውና ጉዳይ ሊሆን እንደሚገባ የስራና ክህሎት ሚኒስትር ሙፈሪያት ካሚል ተናገሩ። የስራ ባህልና ምርታማነት ለሀገር ሉዓላዊነት በሚል መሪ ሀሳብ ባለድርሻ አካላትን ያሳተፈ የፓናል ውይይት በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ነው። ውይይቱ የስራ ባህልን በማሻሻል በስራ እድል ፈጠራ ክህሎትን በማልማት ሀገራዊ እድገትን እውን ለማድረግ ባለድርሻ አካላት ሚናቸውን እንዲወጡ ግንዛቤ መፍጠር ላይ ያተኮረ ነው። ሚኒስትሯ በዚህ ወቅት እንዳሉት በኢኮኖሚ ራስን ለመቻል የሚደረገው ጥረት እንዲሳካ ጠንካራ የስራ ባህልን ማጎልበት ይገባል። በአማራ ክልል በክረምት በጎ ፍቃድ አገልግሎት ከ8 ሚሊዮን በላይ የህብረተሰብ ክፍሎች ሊሳተፉ ነው። የክልል ወጣቶችና ስፖርት ቢሮ እንዳለው ባለፈው በበጋው በጎ ፍቃድ አገልግሎት 1.9 ሚሊዮን በጎ ፈቃደኞችን በማሳተፍ ውጤታማ ተግባራት ተከናውነዋል። የተከናወኑት ተግባራት 1.4 ቢሊዮን ብር ይገመታል። በክልሉ በዘንድሮ የክረምት በጎ ፍቃድ የቅድመ ዝግጅት ስራ እየተጠናቀቀም ይገኛል።